ጸን አስረን መልካቾቻችንና አድማጮቻችን ዘውዶ መንግስቴ ነኝ። ከዚህ ከአክር እንግሊዝ አሁን የዘውዱ ሸጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን ነው። የለንደን ኤምባሲ በኢትዮጵያኖች ተወረረ፣ ዲፕሎማቶችም ውርደት ገጥማቸው። ፋኖ ግዙፍ ወታደራዊ ኃይሉን አስመረቀ። የህክምና ባለሙያዎች ፍጥጫው ቀጥሏል አሁንም ከመንግስት ጋር አባቶች ይቅርታ ጠየቁ ምርጫ ቦርድም ለነጌታቸው ረዳ ቡድን ፓርቲ መዘገበላቸው ፕሬዚዳንቱም በጥፊ ተመቱ አሁን ወደ ዝርዝሩ እንሄዳለን አብራችሁን ቆዩ በጠዋቱ ኢትዮጵያ ኤምባሲ ነው ያለን። እንግዲህ ነብሰ በላ ከመጣም ያው እንግዲህ እየተፈራረቅን እየጠበቅን ያለ ነው። ሰራተኞች እየገቡ ነው። የብልጽግና ሰራተኞች ወደ ኤምባሲ እየገቡ ነው። እስኪ እንግዲህ እያየን ነው። ይህ ነብሰ በላ ከመጣ እንግዲህ ዋጋውን ያገኛል። እየተጠባበቅን ነው ሰው አሁን በኢትዮጵያ ኤምባሲ ነው ያለ ነው ኃይለ ስላሴ በገዙት ዛሬ የኦሮማ ብልጽግና በሚፈነጭበት ኤምባሲ ላይ ነው ያለ ነው። እና እየጠበቅን ነው ይሄ ነብሰበላ ጄኖሳይደር አብይ አህመድ ከመጣ ዋጋው ኛል እ አይ አብይ መቼ ነው የሚመጣው? ካሜራ አይደለም እንዳነካ የህግ አካባቢ እንዳነካ። ምንድነው? መቼ ነው የሚመጣ ያ ገዳይ? በክታልክ ያ ገዳይ መቼ ነው የሚመጣ ነው? ጠብቅ፣ ዋጋን ታገኛለህ። የለንደን ፋኖች ጠንክረው ቀጥለዋል። በተለይም ኢትዮጵያኖች በለንደን የሚገኙ እግር በእግር እየተከታተሉ የመንግስትን ገበና ማጋለጣቸው ነው የታወቀው። በኤምባሲው ኢትዮጵያኖች ወረሩት፣ በማስከተልም ዲፕሎማቶቹን ጭምር ነው ያስጨንቋቸው። ሰልፉ ይህንን ይመስል ነበር በተለያዩ አካባቢዎች እየተደረገ ያለው ተጋድሎ በተለይም በሀገር ውስጥ የቀጠለ ሲሆን በውጭም ዓለም ቢሆን እንደዚሁ አብይ አህመድን እየተከታተሉ ማዋረዳቸውን ቀጥለዋል። በርካቶቹ በተለይም በለንደን የሚገኙ ኢትዮጵያኖች እያደረጉ ያሉት ተጋድሎ እጅግ የሚናቅ አልሆነም ነው የተባለው። ጠቅላይ ሚኒስትሩ በተለያየ የአውሮፓ ግዛቶች እያደረጉትን ጉዞ በተለይም በፈረንሳይ ጀምለው ጣሊያን ሮም አቅንተው በማስከተልም ወደዚህ ወደ እንግሊዝ ይመጣሉ ተብሎ ነበር የታሰበው። ይሁን እንጂ የፋኖችን ፍጥጫ የሰጉ ይመስላል። አሁን ወደ ጀርመን መጓዛቸው ነው እየተገለጸ የሚገኘውም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም እንደዚሁ በደቡብ አሜሪካዊ ሀገር አሜሪካዊት ሀገር ብራዚል እንደተሄዱ ነው የተነገረው፣ ደርሰው ተመልሰዋል። የብሔራዊ መረጃና ደህንነ ሹሙም አምባሳደር ሬድዋን ሁሴን ወደ ጎረቤት ሱዳን ደርሶ መመለሳቸው ነው የተገለጸው። የኢትዮጵያ ጦር ጠቅላይ አዛዥ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ እንደዚሁ የኢትዮጵያን አየር መንገድ ዋና አዛዥ ሌተና ጀነራል ይልማ ወደ ሩሲያ ሞስኮ በማቅረት ከሩሲያ ምክትል የመከላከያ ሚኒስትር አሌክሳንደር ፎሚን ጋር መገናኘታቸው ታውቋል። የደህንነት ጉዳዮች እና በሌሎችም ጉዳዮች ላይ ምክር አድርገዋል። ግራ የገባው የአብይ አህመድ ካቢኔ ዛሬም ወደዚህ ቢል ወደዛ እየተሳካለት ነገር እንዳልሆነው የታወቀው በእንግሊዝ የሚገኙት ፋኖችና በተለይም በሚል በሚታወቁት በተለያየ ቦታ ላይ የሚያደርጓቸው የመንግስትን ገበና የማገለጥ ስራ ጠንክረው ቀጥሏል። ኢትዮጵያኖቹ በቃን ደከመን ከዚህ በኋላ ወደኋላ ምን መለስበት አንድም ጉዳይ የለም ሲሉ ነው የማጋለጥ ተግባራቸውን ጠንክረው የቀጠሉበት። የጠቅላይ ሚኒስትሩም የተለያዩ አገራት ጉብኝት አሁን ምንድን ነው ፋይዳው የሚሉ ወገኖችም ቁጥራቸው እየጨመረ መጥተዋል። ሀገሪቱ ችግር፣ መከራ ውስጥ በገባችበት በዚህ ሰዓት ከህዝባቸውና ከወገናቸው ጋር ሆነው ለመታደግ ሀገሪቱን ከችግር ለማውጣት መትጋት ሲገባቸው በተለያዩ አገራት እየዞሩ ዛሬም ልመናቸውን ቀጥለዋል ብለዋል። በተለይም ይህ የልመና ስራ እየተካሄደ የሚገኙ የአማራ ፋኖን ለማደናቀፍ እንደሆነ ነው የተገለጸውም። የፋኖ ዜናዎችን እናስከትላለን። በዋገምራ ዞን ሰቆጣ ዙሪያ ወረዳ በተደረደ ድንገተኛ የማጥቃት ሐሙሲት ከተማ ሰፍሮ የነበረውን የጠላት ኃይል እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ኃይል አፍብሃ ወሎ ቤተ አማራ ላስታሳምነኮር በአርበኛ ጣሰው የሚመራው ኃይል ነው ከበደ ክፍለ ጦር አባላትና ና የወረዳ ፋኖ ሲቪል አስተዳደር ሰቆጣ ከተማ በሁለት አቅጣጫ ድንገተኛ ማጥቃት ማድረጋቸው የተገለጸው የመጀመሪያው በሐሙሲት ሰቆጣ አቅጣጫ 35 ኪሎ ሜትር የምትገኘውን ሐሙሲት ከተማ ላይ ሰፍሮ የነበረውን የብልጽግና ኃይል ነው እርምጃ የወሰዱበት። በጠዋቱ በተደረገውም ድንገተኛ ማጥቃት ጠላት ብትንትን ወጥቶ የሞቶ ሞቶ፣ የተሰዋው የተማረከው ተማርኮ የአባመረብ ልጆች ከተማዋን በቁጥጥር ስር አድርገዋት መዋላቸው ነው የተገለጸው በሁለተኛ ዙር በደህና ሰቆጣ አቅጣጫ በሰቆጣ በ17 ኪሎ ሜትር ልቃ የምትገኘውን የቆዝ ባንክ ከተማ ነው። በመንግስት ከተማዋ ላይ ሰፍሮ የነበረውን የባንድ ሚሊሻ ጠር አድርገው መስመር እያስያዙ ተብሏል። በሚደረጉት የተለያዩ ትግሎች ላይ አሁንም የጨነቀው የመንግስት ኃይል መውጫ ሲያጣ የሚሊሻና የፖሊስ አባላቶች የመብራት ትራንስፎርመሩን በጥይት ደብድበው መሄዳቸው ነው የተገለጸው። በተለይም በአሳምነው በወሎ ላስታ አሳምነው ኮር ስር የሚገኘው ኃይል ከበደ ክፍለ ጦር ነው በትላንትና ዕለት በ

ጭቃ ቆላ በሚባል ስፍራ የጠላትን ኃይል እጅግ እርምጃ የወሰደበት መሆኑን ታውቋል። በተለይም በውጊያው በርካታ የብልጽግና ጦር የተደመሰሰ ሲሆን በተለይም ከሌሊት ጀምሮ በመድፍ የታገዘ ውጊያ የወደድ ጦር አይቀቱ ቅጣት ቀተውታል ነው የተባለው። በዚህ የቡልጋ ምንጃር ቀጠና በኮረምሽና ገርፎ አካባቢ ላይ ከበባ ለመፈጸም የሞከረው የወደድ ጦር በተለይም በኃይለማርያም ማሞ ብርጌድ ሻለቃ አንድ ተጫዋቾች ተከቦ ተሸብሽቦ እርምጃ ተወስዶበታል በተለያየ አካባቢ የሚደረገው የተጋድሎ ሁኔታ አሁንም ጠንክሮ መቀጠሉ ነው እየተገለጸ የሚገኘው ታዲያ በዚህ ኃይል ላይ ከፍተኛ የጦር ኃይልም በማስመረቅ ላይ ነው የሚገኘው የፋኖ ኃይል ትግላችንን አጠናክረን እንቀጥላለን በመሳሪያም በሰው ኃይልም አሁን ጎልብተናል አሉ ወታደራዊ ስልጠና የወሰዱት ወጣቶችም በተቻለ መጠን የአማራውን ህልውና በማስጠበቅና እንደዚሁም ደግሞ በሀገሪቱ የሚስተዋለውን ችግር ለመቅረፍ የበኩላችንን ጥረት እናደርጋለን ሲሉም ተናግረዋል። በአማራ ፋኖ ብሔራዊ ኃይል ጎጃም የሰባተኛው ሐዲስ አለማየሁ ክፍለ ጦር ነው አብሪጀት ብርጌድ ለወራት የሰለጠኑትን ኮማንዶች ማስመረቁ የታወቀው በምረቃ ስነስርዓቱ ላይ በአማራ ፋኖ ብሔራዊ ኃይል የጎጃም ዘመቻ መምሪያ ኃላፊ መቶ አለቃ በሰው መሆን የሚከተለውን መልዕክት አስተላልፎላቸዋል። የተከበረው መቶ አለቃ ገረማው አጋዥ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሰባተኛ አዲስ አለማየው ክፍለ ጦር ወታደራዊ አዛዥ አያዛዥ፣ የተከበራችሁ የዘቦል ጫና አካባቢ ማህበረሰቦች፣ የተከበራችሁ የጥምር ጦሩ የክፍለ ጦር አስተባባሪዎች እና የጥምር ጦሩ አባላቶች፣ የተከበራችሁ ውድ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የአዲስ አለማየው ክፍለ ጦር አብርጀት ብርጌድ የዛሬ ተመራቂዎች፣ የተከበራችሁ የዚህ ምረቃ ተጋባዦችና እንግዶች፣ ክቡራን እና ክቡራት፣ ከሁሉም አስቀድመን የዘመኑን አብሬ ኮከቦች፣ የአማራ ህዝብ አለኝታዎች፣ የነፃነት መንገድ ድል አብሳሪዎች የህዝባችን ደም መላሾች ውድ ወደሆነው ፋኑነት ፋኖነት ሙያ በዛሬው ዕለት የተጎናጸፋችሁት የተመራቂዎችም ለዛሬው ቀን መድረሳችሁ እንኳን ደስ አላችሁ እንኳን ደስ አለን ሲል ነው መግለጫውን እየሰጠው። በዚህም በአባቶች ዘመን ጥቁር ጣሊያን፣ በዚህ በእኛ ዘመን የአገዛዙን ስርዓት አስጠባቂ ወታደሮችና እና በሆዳቸው የደቁ ጥቁር የአማራ ነንባይ አገልጋዮች በነፍስ ወከፍ መሳሪያ አይቀጡ ቅጣት በመቅጣት ከክላሽ እስከ ስናይፐር ክብሬን እስከ ድሽቃ፣ ከሞርተር እስከ ዙ ማርከን ጠላትን በነፈጣና በፊት ለፊት ውጊያ እየማረክን እንገኛለን። ፋኖነት ኃያልነት ነው፣ ኢትዮጵያዊነት ነው። በዚህ እንቀጥላለንም ሲል ነው የገለጠው። በሌላም በኩል የምስራቅ አማራ ኮር ሁለት አህዶች ኮላ ኮርማና ዲቦና ወርቆ ባለሽርጡ ለወራት ያሰለጠናቸውን ፋኖችም ማስመረቃቸው ነው የታወቀው። በተለያዩ የአማራ ግዛቶች የሚደረጉት ወታደራዊ ስልጠና ጠንክሮ የቀጠለ ሲሆን፣ በተለይም የብልጽግና ኃይሎች አሁን ጭንቅ ውስጥ መግባታቸውም ታውቋል። በዘመቻ ቋራ ቃልኪዳን እየገቡትም እንደዚሁ። በተለይም በደቡብ ጎንደር የሚደረጉት ተጋድሎች ጠንክረው የቀጠሉ ሲሆን፣ በዚህም በቀጠና የሚንቀሳቀሰው የሜጀር ጀኔራል ወባንታ አብዛኛው ኮር ከነበልባሎቹ ደራ ወረዳና አርብ ገበያ ከተማና ዙሪያው ከጠዋት ጀምሮ ከባድ ውጊያ እያደረጉ ይገኛሉ። በዚህ ሰዓት በሚደረጉት ውጊያዎች ወደፊት እየገሰገሱ ታላላቅ ድሎችን እየተጎናጽፉ መሆኑንም ለማወቅ ችለናል። ጋምቤላ በአውቶቡስ እየተጓዙ የሙሊ ታጣቂዎች ከመንገድ አድፍጠው ተኩስ ከፍተው ከአራት ወንዶች፣ ሁለት ሴቶች መኪና ውስጥ እንዳሉ መግደላቸው ተገለጸ። ከዲማ ወረዳ ጋምቤላ ከተማ ከሰላሳ በላይ ሰዎችን አሳፍሮ ሲጓዝ የነበረው አውቶቡስ ነው በሞርሌ ታጣቂዎች በከፈተበት ተኩስ ንጹሐን መገደላቸውን የጋምቤላ ክልል ኢትካልፍ ኢትዮጵያ የገለጸው የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ እጁሎ ጊሎ በሰጡትም ቃል የሞርሌ ጎሳ ታጣቂዎች በከፈቱት ተኩስ ነው ስድስት ሰዎች መገደላቸው የገለጹት። በሚያሳዝን ሁኔታ በህዝባችን ላይ እየተፈጸመ ያለው ግፍ እጅግ አሳዛኝ ነው ሲሉ ነው ከጋምቤላ መረጃውን ያካፈሉት አራት ወንዶች ሁለት ሴቶች ከመኪናው እንዳሉ መገደላቸውን ያረጋገጡት በአውቶቡሱ ታጣቂዎቹ ከብት መዝረፍ ህጻናት መውሰድ የለመደምባቸው ትሬኒንግ ነው። አሁን ደግሞ እንደነዚህ አይነት ገበና ያለበት ችግር እየፈጸሙ መሆኑ አሳዛኝ ነው ሲሉም አክለው ተናግረዋል። በተለይም በሚደረጉት የሱዳን አቅራቢያ የሚገኙትን የጋምቤላ ነዋሪዎች በተደጋጋሚ ጊዜያቶች እየተፈጸመባቸው ያለው ግፍና በደል እጅግ አሳዛኝ መሆኑ በአብዛኛው እየተገለጸም ይገኛል። የህክምና ባለሙያዎች አሁንም ትግላቸውን አጠናክረው መቀጠላቸው ተገለጸ። በተለይም ከመንግስት ጋር የተደረጉት ድርድሮች ውጤታማ ያላመጡና በመንግስት በኩል ዛሬም ለመፍትሄ ያልተጋ መሆኑ ነው የተገለጸው። ታዲያ ይህ በእንዲህ እንዳለ ፍርድ ቤት ሳይቀርቡ ከአስር በላይ በህክምና ባለሙያዎች መተሳሪያቸውን የጤና ባለሙያዎቹ ገልጸዋል። በምዕራብ ጎንደር ዞን ነው መተማና በሰሜን ጎንደር ዞን ደበርቅ አጠቃላይ ሆስፒታሎች ከሀያ በላይ የጤና ባለሙያቶች ታስረው መንገላታታቸው ይህ የተገለጸው በሚያሳዝን ሁኔታ በዚሁ የሚያስሯቸው የህክምና ባለሙያዎች ዛሬም በመከራ ውስጥ መሆናቸው ታውቋል። ስማቸው እንዳይጠቀስ የጠየቁ በደባርቅ ሆስፒታል የሚሰሩ የስራ ባልደረቦች እንደገለጹት ከሆነ የጤና ባለሙያዎቹ የታሰሩት በሀገር አቀፍ ደረጃ በሐኪሞች እየተነሳ ያለው መሰረታዊ ጥያቄ ይዛችሁ ፊት የወጣችሁ እናንተ ናችሁ በሚል እንደሆነ ነው የተገለጸው። የሙያ አጋሮቻቸው ስራቸውን ሳያቆሙ ሀገር ሽማግሌዎች እና ሃይማኖት አባቶች በማሰባሰብ ሆስፒታሉ ስራ አላማ ቆሙን አሳይተው ታሳሪዎቹ እንዲፈቱ ቢጠይቁም ይሁን እንጂ ባለስልጣናቶቹ ሽማግሌ ሌላ ግንኙነት አላቸው በማለት ሊለቋቸው አለመቻሉ ነው የተገለጸው። በምነተሳዊ በመተማ ሆስፒታልም ከአስራ ሁለት በላይ ባለሙያዎች በገንዳዋ ፖሊስ ጣቢያ ታስረው እንደሚገኙ ስማቸው እንዳይጠቀስ የጠየቁ የስራ ባልደረቦቻቸው አክለው ተናግረዋል። በሙያቸው ከታሰሩት ከአስር በላይ የሆኑ ሲሆን እስካሁን ፍርድ ቤትም አለመቅረባቸው ታውቋል። በተደጋጋሚ ጊዜያቶች በተለይም ህክምና ባለሙያዎች ላይ እየተወሰደ ያለው እርምጃ አስቸኳይ መፍትሄ እስካልተሰጠው ድረስ ችግሩ እየተባባሰ እንደሚቀጥልም ነው የተገለጸው። ቅዱስ ሲኖዶሱ ቀርበው በይቅርታ መጠየቃቸው አባቶች ተገለጸ። ብዙዎቹ የኦርቶዶክስ ምዕመናንና ሊቃውንቶች ቤተክርስቲያንን ያስቆጣው የጳጳሱ ክህደት ትምህርትና ሌሎችም ሁለት አባቶች ተጨምረው ትምህርት እንዳስተምሩ በማለት ከግንቦቱ ሲኖዶስ በተጨማሪ አጀንዳ መደረጉ የሚዘነጋ አይደለም። ይሁን እንጂ በአባቶች በኩል የተደረገው እንቅስቃሴ ወይም የማስተማር ሂደት ተገቢነት የሌለው በመሆኑ ይቅርታ መጠየቃቸውም ተገልጿል። ብፁ አቡነ ገብርኤልና ብፁ አቡነ ፊልጶስ ያስተላለፉት ከቤተክርስቲያን አስተምሮ ውጭ የሆኑ ትምህርቶችን ተከትሎ ቅዱስ ሲኖዶሱ ይቅርታ መጠየቃቸውንና ባስተላለፉትም የተዛባ ትምህርት ምክንያት ቤተክርስቲያኒቷን ማሳዘናቸውና ሕዝቡን ክርስቲያኑን ግራ ማጋባታቸውን ተከትሎ መጸጸታቸውንና ቅዱስ ሲኖዶሱ የሚያስተላልፋቸውን ውሳኔዎች ያለማቅማማት ለመፈጸም ዝግጁ መሆናቸውን ተናግረዋል። በሌላም በኩል ይህ በእንዲህ እንዳለ ብፁዕ አቡነ ባርናባስ ግን ትምህርቱን ለዘመናት ሲያስተላልፉት የነበረና የሚያምኑበት መሆኑ ገልጸው ከቅዱስ ሲኖዶሱ ሆነ ከሊቃውንት ጉባኤ ጋር ለመከራከር ዝግጁ መሆናቸውን ስላረጋገጡ ቅዱስ ሲኖዶሱ በሊቃውንት ጉባኤ አማካኝነት ክርክሩ ቀጥሎ የሚገኘው ውጤት እንዲደርሰው መወሰኑም ለማወቅ ችለናል። ይህ እንዲደረግም ሲል ሲኖዶሱ ውሳኔውን አሳልፏል። ግንቦት ሀያ በዓል የማይከበር መሆኑ ተገለጸ የህዝብ በዓላትና የበዓላትን አከባበር ለመወሰን በተዘጋጀው አዋጅ ውስጥ የግንቦት ሀያ በዓል አልተካተተም አዋጁም ከጸደቀ አመታት ሊሆነው ነው ብለዋል በመሆኑም ግንቦት ሀያ በትግራይ ሊከበር አይገባም ነው የተባለው የሚከበሩት በዓላትን በተመለከተ የብሔራዊ በዓላት ናቸው ተብሎ የተገለጹት መስከረም አንድ የካቲት ሀያ ሶስት የአድዋ በዓል ሚያዚያ 23 የዓለም ሰራተኞች ለባደሮች ቀን ሚያዚያ 27 የአርሶ የአርባኞች የድል በዓል በተጠቀሱት ብሔራዊ በዓላት መንግስት እና የመንግስት ያልሆኑ ተቋማቶች ለህዝብ አገልግሎት እና ዝግ ይሆናሉ ነው የሚለው። በተለይም በየካቲት 12 ቀን የሰማዕታት ቀን። ይህንን በተመለከተ በበዓላት በሀገር አቀፍ ደረጃ ታስበው የሚውሉትን በተመለከተ ህዳር 29 ቀን የኢትዮጵያ ህብረ ብሔራዊ የብሔረሰቦች ቀን፣ በተጠቀሰው ብሔራዊ በዓላት መንግስት እና መንግስት ያልሆኑ ተቋማቶች ለህዝብ አገልግሎት ክፍት ይሆናሉ ተብለዋል። በመስከረም 17 ቀን የመስቀል በዓል በ ይህንን በተመለከተ በሀገር አቀፍ ደረጃ የሚከበሩ ሃይማኖታዊ በዓላቶችም ተዘርዝረዋል። መስከረም 17 ቀን የመስቀል በዓል በየአራት ዓመቶ የሚወጣው ልዩ ነጥ እንደተጠበቀ ሆኖ ታህሳስ 29 ቀን የሚውለው ገና ወይም የልደት በዓል፣ ጥር 11 ቀን የጥምቀት በዓል፣ የስቅለት በዓል፣ የትንሳኤ ወይም ፋሲካ በዓል፣ የኢድ አልአዳ ወይም አረፋ በዓል፣ የመውሊድ በዓልና የኢድ አልፈጥር በዓላቶች ናቸው። በተጠቀሱት ሃይማኖት በዓላቶች የመንግስትና የመንግስት ያልሆኑ ተቋማቶች ዝግ ይሆናሉ ይላል። ከዚህ ውጭ ያልሆኑት በዓላቶች መከበር የማይፈቀድ መሆኑን ተገልጧል። በወተት ምርቶች ላይ የሬሳ ማድረቂያ የሚጨምሩ ነጋዴዎች መኖራቸው ተገለጸ። የወተትና መሰል ምርቶች የቆይታ ጊዜ መጠናቸውን ለመጨመር ሲባል የአስከሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች መኖራቸው ነው የተገለጸው። በሰዎች ላይ ህይወትም ላይ እጅግ ከፍተኛ አደጋ መፍጠሩም ተገልጿል። በባለስልጣኑ የምግብ ኢንስፔክተርና ህግ ማስፈጸሚያ ስራ አስፈጻሚ ሙላት ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገሮች የተቀላቀለባቸው ምርቶችን ለገበያ የሚያቀርቡ ላይ ህጋዊ እርምጃ እንደሚወሰድ ነው የገለጡት። የኢትዮጵያ የተቀላቀለ ስጋ ለቻይና ልትልክ መሆኑም ተነገረ። ኢትዮጵያ የተቀቀለ ስጋ ለቻይና ልትልክ መሆኑ የተገለጸው በግብርና ባለስልጣናቶች መሆኑ ታውቋል። የፌዴራል ህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮጵያ ግብርና ባለስልጣን የእንስሳት ቀሪያዎችና አደረጃጀት የስጋ ምርት አገልግሎት አሰጣጡ የታማነት በተመለከተ ነው የተከናወነው የኦዲት ሪፖርት መነሻ በማድረግ ሪፖርቱ የተገለጸው። በውይይቱ ወቅት የግብርና ባለስልጣናት ዋና ዳይሬክተር አምባሳደር ድሪባ ኩማ እንደገለጹት ከሆነ ኢትዮጵያ ሞንጎሊያን ጨምሮ ከተለያዩ ለተለያዩ ሀገራት ተሞክሮ በመውሰድ የተቀቀለ ስጋዎች እና ሌሎችንም ለቻይና ለማቅረብ ዝግጅታቸውን ማጠናቀቃቸውና በመላክ ላይ መሆናቸውንም አክለው ገልጠዋል። ኢትዮጵያ የቻይናን ትልቅ የስጋ ምርት ገበያ ለመጠቀም ዝግጁ መሆኗንም ነው የተገለጸው። በተለይም የውጭ ምንዛሬ ለማግኘት ከሚደረጉት አንዱ ይህ ሊሆን እንደሚችልም ተጠቁሟል። አዲሱ የነጌታቸው ረዳ ዲሞክራሲያዊ ስምረት ትግራይ ፓርቲ ጊዜያዊ የፖለቲካ ፓርቲዎች ምዝገባ ፈቃድ ተሰጠው። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው የአዲሱ የትግራይ ፓርቲ ዲሞክራሲ ስምረት ትግራይ ወይም ስምረት ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፈቃድ መስጠቱ ነው የተገለጸው። በሕወሓት በተለይም ለሁለት ከተከፈሉ በኋላ ልዩነታቸው እየጨመረ ሲመጣ የሕወሓት ፓርቲ ሲሰረዝ ይህ ደግሞ በአሁን ፈቃድ መሰጠቱ ተገልጿል። ቦርዱ በኢትዮጵያ ምርጫ የፖለቲካ ፓርቲ ምዝገባ የምርጫ ስነስርዓት ምዝገባ አዋጅ ቁጥር 1162/2011 አም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልልና የፖለቲካ ፓርቲዎች ጊዜያዊ የምዝገባ ፈቃድ ለዲሞክራሲ ስምሪት ትግራይ ወይም ስምረት ነው መስጠቱ የተገለጠው ይህንን በተሰጠውንም በተመለከተ በሶስት ወራት ውስጥ ጠቅላላ ጉባኤ ማድረግ እንዳለበትም ተገልጿል። አቶ ጣዕም አረዶም እንደተናገሩት ከሆነ የኢትዮጵያ ምርጫ ቦርድ ለእነ አቶ ጌታቸው ረዳ ፓርቲ ጊዜያዊ ምዝገባ ፈቃድ መስጠቱን አስታውሰው በተለይም በምርጫው የተሰጠው በክልሉ የፖለቲካ ፓርቲ ጊዜያዊ ምዝገባ ፈቃድ መሰረት መሆኑን በመግለጽ ከብሔራዊ ምርጫ ቦርድ ፈቃድ የተሰጣቸው ስንል የጠየቃቸውን የትግራይ ምግብ፣ መድኃኒት፣ ጤና ጠቋሚና ቁጥጥር ባለስልጣን ዋና ዳይሬክተር የአዲሱ ፓርቲ አባላት ጣመ አረዶም እንደገለጹት ከሆነ እንዲህ በተሰጠን ጊዜያዊ አስተዳደር በሰረት ተንተረሰን አስፈላጊውን ሁሉ እንፈጽማለን ሲሉም ቀጥለዋል። የቀጣው ሂደትን በተመለከተ ለአባልነት ሚኒመም ሪኳየርመንት አራት ሺህ ሰዎች ናቸው የሚያስፈልጉን። እነርሱን አስፈርመን እናስገባለን። ከዚያ በላይ ሊሆን ይችላል። በተለይም ሚኒም አራት ሺህ ስለሆነ እነሱን ካስገባን በኋላ ህጋዊ ውቅናችን ይቀጥላል ሲሉም ተናግረዋል። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተሰጣቸው። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ኢትዮጵያን ሶሳይቲ ፓርትነርሺፕ በተባለ ድርጅት ነው የእውቅና ሽልማት ማግኘታቸው የተገለጸው። ክሮኒ መንግስቱ ሽልማቱን ያገኙት በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ በሚል እንደሆነ በተለይም ጋዜጠኛ ገነት አየለ ከ ስፍራው ገልጻለች። ጋዜጠኛዋ ሽልማቱን ሀረሬ ዝምባብዌ በሚገኘው መኖሪያ ቤታቸው ተገኝተው እንደተበረከተላቸውም አክላ ገልጻለች። ፕሬዚዳንቱ በተለይም ትምህርትን በሚመለከት ሰፊ ስራ መስራታቸው ነው የተገለጠው። በተለይ በሽልማቱ ንግግር እና በዚሁም ጊዜ ባደረጉት ንግግር ማይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱም ዘመን የፊደል ስራ በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ትምህርቱን መውሰዳቸውን ገልጸዋል። በተለይም ይህንን በተመለከተም ለትምህርት ያላቸውን ፍላጎትና ጥማት ያኔ በወጣትነት የተገለጠው ለመጀመሪያው ልጅህ ትምህርት ብለህ ስትሰይማት ነው። መማር መማር፣ አሁንም መማር የሚለው መፈክር ለሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከው ጥረት በዚህ ተጠቃሚ የነበሩ ብቻ ሳይሆኑ ከመላው ኢትዮጵያ ያሉ የህዝብ ልጆችም ተጠቃሚዎች ነዋል ስትልም በተለይም የፕሬዚዳንቱ ልጅ ዶክተር ትዕግስት መንግስቱም ይህንን አክላ ተናግራለች።

ፕሬዚዳንቱ በጥፊ መመታታቸው ተገለጸ። ፕሬዚዳንቱ በሚስታቸው ነው በጥፊ የተመቱት። የፈረንሳዊ ፕሬዚዳንት ኢማኤል ማክሮን ናቸው። በትላንትና ዕለት ወደ ቬትናም ባቀኑበት ወቅት ካሜራ ተደግኖ ከአውሮፕላን ለመውረድ ዝግጅት እያደረጉ በነበረበት ወቅት በሚስታቸው በጥፊ ሲመቱ የተስተዋለው ቪዲዮ አነጋጋሪ መሆኑ ነው የተገለጸው። በተለይም ሚስታቸውን እጃቸውን ስትጨብጥ ከፕሌን መውረዳቸው፣ ማክሮን በቅጽበት ለካሜራው ሰላም ብለው ከአውሮፕላኑ ተያይዘው መውረዳቸው ታውቋል። ይህ ለፕሬዚዳንቱ ይህንን በተመለከተም እንደተናገሩት ከሆነ እኔና ባለቤቴ እየተከራከርን ነበር፣ ወይም ይልቁንም እየተቀላደን ነበር። ማክሮ ባለቤታቸው ፊታቸው ላይ ስላሳረፉት ሳሳ ያለ ጥፊም ሲናገሩ ያሉት ነው። የፈረንሳዊው ፕሬዚዳንት ይህን ክስተት ዓለም አቀፍ አደጋ መሆኑ አስገርሟቸዋል። ይህ እንዴት ሊሆን ቻለ? መነጋገሪያ መሆኑ በጣም አሳዛኝ ነው ሲሉም ነው የተናገሩት። ይህ በሌሎችም ሁኔታዎች ሊከሰቱ ይችላሉ፣ ግን ይህ ሁሉ ይሆናል ብዬ በፍጹም አልጠበቅኩም ሲሉም ገልጠዋል። ክብራንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውድ መንግስት ነኝ። ጤና ይስጥልኝ።